የጉራጌ ሀገረ ስብከት የዛሬው ባለ ታሪክ ገዳማችን መገኛ ነውና ጉዟችንን ጀምረናል። ከሰዓታት ጉዞ በኋላ የሀገረ ስብከቱ መንበረ ብጵስና መቀመጫ ወልቂጤ ከተማ ደረስን። መዳረሻችን ግን በዚያ አልነበረምና አልፈንገሰገስን በመጨረሻም እጅግ በሚማርከው ደን መካከል ወደሚገኘው የዛሬው ትኩረታችን ወደ ሆነው ደብር ደረስን፤ በጉራጌ ሀገረ ስብከት ቸሐ ወረዳ ቤተ ክህነት የጉራ ደብረ ገነት ቅዱስ ሚካኤል ቤተ ክርስቲያን። ደብሩ ስያሜውን እጅጉን ከሚያምረው አካባቢ ወስዷል። ጉራ ማለት በጉራግኛው ግራ እንደማለት ነው። አቅጣጫን በዋናነት የሚያመለክት ነው። ጉራ ስንል አንዳንድ የታሪክ ጸሐፊዎች ግን ጉራን እንዴት ይተረጉሙታል? በተለይ የጉራጌ ማህበረሰብ መነሻው ከኤርትራ ከትግራይ እንደሆነ ይነገራል እና በዚያ ደግሞ ጉራ አካለ ጉዛ የሚባል ቦታ አለ። ስለዚህ ከዚያ ለምን ለመጀመሪያ ጊዜ የተነሱ ሰዎች ያረፉበት ቦታ ነው ጉራ የሚል ታሪክ የጻፏል። ከዚያ የተነሱ በተለይ ከዚያ ከትግራይ ከጉራ ተነስተው የመጡ ሰዎች በዚያው በመነሻቸው በጉራ ቦታውን ጉራ ብለው ሰይመውታል የሚል ታሪክ አለ። እንደውም ሻሃ ራሱ የሚለው የዛን ጊዜ ከተማቸው ሻሆ የሚል ነበርና በዚያው ቻሃ የሚል ስያሜ ሰጥተውታል ብለው ታሪክ የጻፉ አካላት አሉ፣ አንዳንድ የታሪክ ጸሐፊዎችና፣ መነሻው ከዚያ ይመስላል። በሌላ ግን እንደ አቅጣጫም ደግሞ ግራ ማለት እንደው ወደ ግራ ወደ እንግዲህ በዋናነት ደቡባዊ አቅጣጫን ለማመልከት የምንጠቀመው ነው። ጉራ ማለትና እንግዲህ እንግዲህ ከመን ቤተ መንግስት ካለበት ወይም ደግሞ ከአዲስ አበባ በስተ ደቡብ አቅጣጫ ያለ አካባቢ ለመጠቆምም ይመስላል ጉራ የሚለው ግን ዋናው ሊሆን የሚችለው ግን ከዚያ በመነሻቸው በጉራ አከለ ጉዛይ ምክንያት ጉራ ያሉት እንደሆነ ይሰማኛል። በእርግጥ ሌላ ዝርዝር ጥናት የሚፈልግ ነው። ጉራ የሚለው በዋናነት ግን አቅጣጫን እንደዚሁም ደግሞ መነሻቸውን ለማሳየት ነው። በርግጥ፣ የጉራጌ ማኅበረሰብ ከትግራይ ብቻ የመጣ አይደለም ከጎጃምም ከጎንደርም ከሸዋም ከተለያየ ቦታ የመጣና አንድ ማንነት የያዘ ሕዝብ ነው እንጂ ታሪኩ ሲጠና ከአንድ አካባቢ ብቻ የመነጨ ሕዝብ እንዳልሆነ የሚያሳዩ ብዙ ምክንያቶች አሉ። ግን ከነዚያ መካከል አንዱ ሰሜናዊ ክፍል ኤርትራ የሚገኘው ጉርአ ስለሆነ በዚያ የተሰየመ እንደሆነ አንዳንድ የታሪክ ጸሐፊዎች ጽፈዋል። አስቀድሞ ስፍራው በደን ተሞልቶ የነበረ ቢሆንም ብዙዎች አባቶች ግን በህልማቸው ያዩትን ሲናገሩ እኛ ካለፍን በኋላ ምዕመናን የሚሰባሰቡባት ቤተ ክርስቲያን ይሰራበታል እያሉ ተደምጠዋል። ብዙዎች በተደጋጋሚ እንዲህ ይሆናል ቢሉም ያመናቸው አልነበረም። ቤተ ክርስቲያኑ በስፍራው ለመተከል እጅግ ረጅም ጊዜ ወስዷል። በመጨረሻም ጉዳዩን የሚያፋጥኑት ምክንያቶች በመብዛታቸው ህልማቸው የሚተገበርበት ቀን ደረሰ። የ1950 ዓመተ ምህረት መጀመሪያ የአካባቢውንና የነዋሪውን ብስራት ይዞ ተጀመረ። የተመሰረተው በ1951 ዓመተ ምህረት ነው። እንግዲህ ከዚያ በፊት የዚህ አካባቢ ምዕመናን ይሄዱ የነበሩት ወደ የረሸ ደብረ መንበረ ጸሐይ ቅድስት ማርያም ቤተክርስቲያንና በዚህ በደቡብ በኩል ደግሞ ያለ በ18 47 ዓ ምት የተመሠረተ የኢየሱስ ቤተ ክርስቲያን አለ። መካነ ሰላም ኢየሱስ ቤተ ክርስቲያን፣ የዶሮ ገበያ መካነ ሰላም ኢየሱስ ቤተ ክርስቲያን አለ። ወደዚያ ነበር የሚሄዱት በአብዛኛው ሁለቱ ያዋስናሉ፣ ለዚህ ለጉራ ደብረገነት ቅዱስ ሚካኤል ቤተ ክርስቲያን ያዋስናሉ። እንግዲህ ምእመናን እስከ 1951 ዓ ም ድረስ በሚቀርባቸው ወደ ዶሮ ገበያ መካነ ሰላም ኢየሱስና ወደ እምድብር መንበረ ጸሀይ ቅዱስ ማርያም ቤተ ክርስቲያን ይሄዱ ነበረ። ርቀት ግን አለ። እምድብር መንበረ ፀሐይ ቅዱስ ማርያም ቤተ ክርስቲያን ይደረግ የነበረው ጉዞ ወንዞችን መሻገር የሚጠይቅ ነው። ወደ ሶስት ወንዞችን ተሻግሮ ነው ወደዚያ መድረስ የሚቻለው ና መንገዱ ትንሽ አድካሚ ነበረ። በተለይ ክረምት ሲሆን ይከብዳል። እንግዲህ በተለይ ሰንበት ያለ መናን በህብረት የሚጠጡት ወደዚያ አንተ ተሸክሞ መሄድ ይጠይቃል። ሰዎች ሲያርፉ ደግሞ አስከሬን ተሸክሞ ወደዚያ መሄድ ይጠይቃል። ምክንያቱም እዚያ ስለሆነ የመቃብር ስፍራ ያለው እና ትንሽ ከባድ ነበር እዚህ ላሉ ምእመናን የሚፈትን ነበርና ዋናው መነሻ ምክንያቱ ይሄ ነው። የመንገዱ ርቀት፣ የምእመናኑ እንግልት ምክንያት ሆነ። በአካባቢው ደግሞ የታወቁ ሽማግሌዎች ነበሩ። እዚህ በተለይ ለመመስረቱ በጣም ምክንያት የሆኑ ሽማግሌዎች አሉ። እንደነ አበጋሰ መሆኑ አጋምሳ የሚባሉ እንደነ ባራንባራስ ድምድ ሶርባላ የተባሉ እንደነ ባራንባራስ ህግያን እንደነ ውዮ ቤዛ እንደነ የስሻረባ አጋ የመሰሉ በጣም ትልልቅ አባቶች እንደነ አበጋ ስኬርጋ የመሰሉ በጣም ታላላቅ አባቶች የነበሩበት ቦታ ነው። ስለዚህ እነዚህ ሽማግሌዎች ተሰብስበው እንደው ርቀቱ ከብዶናል፣ ሰውም ተንገላቶብናል፣ በተለይ ክረምት በሚሆንበት ሰዓት ደግሞ አስከሬን ወደዚያ ወደ ምድብር ይዞ ለመሄድ በጣም እየተቸገርን ነውና ምን እናድርግ የሚል ጥያቄ መጣ፣ ተነሳ እንግዲህ በወቅቱ እዚሁ ደብረ አገልግለው ያረፉ መምሬ ወልደ ትንሣኤ የኔ አያት ናቸው። የዛን ጊዜ እዚያ ቀዳሽ ነበሩ፣ ወይም ድብር መንበር ፀሐይ ቀዳሽ ነበሩ። እንግዲህ ሽማግሌዎቹ ከእሳቸው ጋር ምክክር ጀምሩ። እንዴት የራሳችን ታቦት ሊኖረን ይችላል? በምን መልኩ ልናሳካው እንችላለን? የሚል ነበር። እንግዲህ በዋናነት አሳሳቢ ሆነው በተለይ ለዚህ ምክንያት የተነሱት ገበዝ ይርጋ ቦጋላ የሚባሉ ነበሩ። በተለይ እዚህ ደብር ላይ በገብዝና አገልግለዋል። ከዚያም በኋላ ወደ ጉራ ደብረ ሀይል ቅዱስ ገብርኤል ቤተክርስቲያን ሄደው እዚያም እንደዚሁ በግብዝና ያገለገሉ በጣም የታወቁ ናቸው። በተለይ ለዚህ ለጉራ ህዝብ በጣም ትልቅ ስራ ስለሰሩ የጉር እንዝር ይባላሉ ማለት ነው። እንደው የጉራ ስም ናቸው ወይም እንደው የጉራ እንግዲህ እንዝር ማለት በጉራግኛ ጆሮ እንደ ማለት ነው። እንግዲህ ከስም ጋር ይገናኛል ና የዚህ የጉራ ህዝብ እንደው ውበቱ ስሙ ናቸው የሚል ስያሜ በአካባቢው የተሰጣቸው ሰው ናቸው። እንግዲህ የመጀመሪያው አሳሳቢ እሳቸው ናቸው። ይሄ ተቋም ሲደራጅ በኃይለ ሥላሴ ዘመነ መንግስት ነው። አባቴ ባላባት ነበሩ። ይሄ አጠቃላይ ይሄን ጭምር ወዲያ ማዶ ጭምር በቡታጀራ ግብረጠን ተብሎ ለአንድ ሴት ይሰጣታል። ግብረጠን ማለት ግብር ያልተከፈለበት መንግስት የወሰደው ማለት ነው። እዛን ሰዓት አባቴ ምላሽ ሰጡ ቤተክርስቲያን ለማቋቋም ፈልገው ይሄ አይቻልም፣ የሀገር ሰረጌ ነው የሚል መርስ ደብዳቤ ጽፈው ሰጡ። ከዛ በኋላ ያው ቅድም ጸጋ እንደተናገሩት ማአት ሽማግሌዎች አሰባሰቡ። እነ ባረምባራስ ሰጊያና፣ አባቴ ባረምባራስ ድንድ ሰማሁን፣ ዋጋምሳ፣ አበጋስኬድጋ፣ ውዮ ቤዛ ትላልቅ የነበሩ ጭቃሾሞችና ሽማግሌዎች ሰበሰቡ። ከዛ በኋላ ይህ ቤተ ክርስቲያን ጥንስሱ ተጀመረ። በዚህ አካባቢ ሜዳ ነበረ፣ እንጨት አልነበረም። አንድ አስር ኪሎ ሜትር ጉራ ገብርኤል የሚባል ቤተ ክርስቲያን አለ። ባለአባትነቱም ያው የእሳቸው ስለነበረ እዛ ደን ነው ትልቅ ደን አለ። ትላልቅ ጽድ ተቆርጦ ዝግባ ተቆርጦ እንጨት መጓዝ ተጀመረ። በ1952 ዓ ም የተጠንስሶ መቃኖ ተሰርቶ ቤተክርስቲያኑ የተቋቋመው በ1953 ዓ ም ከዛ ጊዜ ጀምሮ በባላባትነት ጭቃ ሹም የታገዘ ለቄሶች ደሞዝ ያው ከህዝብ ከመመናን ወጪ እየተደረገ እየተከፈለ የወረዳው የቸሐ ወረዳ ማርያም ቤተክርስቲያን የሚባል አለ ፈረዚየ ወረዳ አስተዳደር የነበሩት ቀኛማች ተሰማ መርጋ የሚባሉ ነበር ቄሶች ከዛ ለመጠየቅ ሲፈልጉ አይቻልም ሲሏቸው መንገዱ ገጠር ነው ይሄ ቄሶቹ ለመኖሪያ ቦታ እንሰጣቸዋለን ዲያቁንም ለቂስ የወደሮ የወደሮ ገሚስ መሬት ከዛ በኋላ ደሞዝም ሚከፈላቸዋል። ግን አጥንቱ የሚካኤል ነው። መሬቱ እስካላችሁ ድረስ ትገለገላላችሁ። በቅስና ወይም ዲያቁንነት ካገለገላችሁ እድሜ ልክ ትሰራላችሁ። በሚል በዛ ደረጃ ሲያሰሯቸው ከቆዩ በኋላ ከአገሬው ህዝብ ጋር መጨረሻ ያው ለውጥ መጣ። በባላባት ስርዓት ከቀረ በኋላ ምእመናን፣ የአካባቢ ህዝብ ያስተዳድረው ነው ማለት ነው። የሚመጣበት መፍትሄ የዛኔ ቀላል አልነበረም። በአንድ ጊዜ አስፈቅዶ ታቦት ማስገባት እጅግ በጣም ይከብዳል የዛኔ እና እንዴት በምስጢር ታቦቱ መግባት ይችላል የሚል ነበረ። እንግዲህ ውይይቱ የነበረው እንግዲያውስ፣ ትንሽ መቃኞ ይሰራ እናንተ በአንድ ቀን ሊያልቅ የሚችል ሰው ሳይሰማው በአንድ ቀን ሊያልቅ የሚችል መቃኞ ስሩ፣ ታቦቱ ደግሞ እኔ አስመጣለሁ የሚል ቃል ገቡላቸው። እንግዲህ እለቱን መቃኞ ሲሰራ በሳር ክዳን ነው፣ እንግዲህ መቃኞ የተሰራው። እሳቸው ደግሞ ገበዝ ይርጋ ቦጋለን አስከትለው ሙሁር ሄዱ እና ሙሁር በሙሁር ወረዳ ቤተ ክህነት ግብጽ ሚካኤል የሚባላል በጉራግኛው የገብጥ ይሉታል። ግብጽ ማለት ያው ግብጽ ነው። እዚያ ቦታ ላይ ባደራ የተቀመጠ የሚካኤል ታቦት ነበረ እና ቦታው ለማጽናት ወደፊት ተፈቅዶ ሕጋዊ ታቦት እስኪመጣ ድረስ ቦታው ለማጽናት በሚል ያንን ታቦት እለቱኑ በማታ ሄደው አስፈቅደው ከዚያው አባ ተስፉ የሚባሉ ደግሞ አንድ ቆሞስ ነበሩ እሳቸውን አስከትለው ይዘው በማግስቱ ታቦቱ እዚህ ደረሰ። እለቱ በአንድ ቀን በተሰራ ጎጆ ላይ እንግዲህ በአምሳ አንድ ዓመተ ምህረት በዚያ መቃኞ የጉራ ደብረ ገነት ቅዱስ ሚካኤል ቤተክርስቲያን ተመስርቷል ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመጀመሪያውን የራሷን ፓትሪያርክ የሾመችበት 1951 ዓ ም ለዚህ አካባቢ ማህበረሰብ ደግሞ አገልግሎትን በቅርቡ የሚያገኝበትን ከእንግልት ሄዳነበትን የመጀመሪያውን ቤተ ክርስቲያን አስገኘ። ዕለቱን በተሠራው መቃኙ የተጀመረው አገልግሎት ቀጥሎ ክብ ቤተ ክርስቲያን ተሠርቶ በርካታ ቁጥር ያላቸው ምዕመናን ከአገልግሎቱ ተሳታፊ እንዲሆኑ አስቻለ። ይሄ በመቃኞ ደረጃ እንግዲህ የተጀመረው ቤተክርስቲያን በወቅቱ ዘመናዊ በሚባል አሁን ከጀርባችን የምናየው በ1953 ዓ ም ተሰርቶ ተጠናቆ በተለይ ወሊሶ ላይ አባ ወለትን ሳይ የሚባሉ አጥማቂ ነበሩ። በኋላ ጳጳስ ሆነው አቡነ ዲዮስቆሮስ ተብለዋል። የደቡብ ምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ነበሩ። እሳቸው ነው ለመጀመሪያ ጊዜ ባርከው ደብረገነትም ያሉት የዛኔ ነው። እንግዲህ ይሄ ከጀርባችን የምናየው በ1951 በ1953 ዓመተ ምህረት ተሰርቶ የተመረቀ ነው። እንጨቱም ሲመጣ ከዚህ በጣም ወደ አንድ ሰዓት ያህል የሚርቅ አውራያ የሚባል ትልቅ ደን አለ። እንጨቱም ከዚያ በተለይ ጽዱ ከዚያ እየተሸከሙ በሸክም አምጥተው ይህንን ቤተ ክርስቲያን አባቶቻችን የሰሩት። እንግዲህ ከዚያ በኋላ ደግሞ አሁን ያለው ትውልድ ከዚያ ፊት ለፊት የሚገኘው ህንጻ ቤተክርስቲያን ደግሞ ለማሰራት ችሏል። እንግዲህ በደብሩም በድቁናም ከታች ጀመረ ጀምሮ ሲያገለግሉ የነበሩም ልጆች በተለያየ ደረጃ በአገልግሎት ይገኛሉ። እኛም እዚሁ ነው እንግዲህ ያደግ ነው። ዛሬ ደግሞ እግዚአብሔር ፈቅዶ ደግሞ በመንበረ ፓትሪያሪክ ጸግላይ ቤተ ክህነት እያገለገልን ነው የምንገኘው እና እንግዲህ በልጆቹም አንጻር እንደዚሁም ደግሞ ከቤተክርስቲያን አገልግሎትም ከልማትም አንጻር ካየ ነው እለት እለት እየጨመረ አገልግሎቱም እየሰፋ ያለ ደብር ነው ማለት እንችላለን። እኔ በዛን ጊዜ የስምንተኛ ክፍል ተማሪ ነበር። አባቴ ጋር በቁሎ ይዤ እሄድ ነበረ። ያው በዚህ ምክንያት ነው። አሁን ይህንኑም ለመያዝ ይቻል፣ በጣም ደስታ ይሰማኛል። ራሴ በለውጥም ብዙ ተከላክያለሁ። አዋሽ ሸለቆ የሚባል እርሻ ልማት ነበረ የምሰራው። እዚህ ያለውን ለማጠናከር ሁሉ በየጊዜ ይመጣ ነበረ። ሆኖም ግን እግዚአብሔር ይመስገን ብዙም የተነጋጋ ነገር የለውም። ትንሽ አሁን ጊዜ ነው የተጀመረው። ቄሶቹ መሬት ይገባናል አሉ። ለመካት ቢፈልጉም አሁን በሽማግሌ ተይዙ፣ በወረዳ ደረጃ ተይዘዋል። አሁን ቄሶች ያሉበት ለእኛ ይገባናል የሚል ጥያቄ አንስተው ነበር። አጥንቱ የእናንተ ነበር የቤተ ክህነቱ ነው። ከህዝብም ደግሞ የቀረው በዛን ጊዜ ገንዘብ ተሰጥቶት ይህ መሬት የኔ ነው የሚል እንዳይነሳ የዝግባና የጥድ ጉቶ ይሁን፣ ጥቁር ውሻ ይውለድ፣ ከአፈር ይውጣ የሚል መሀላ ተቀምጦበት የተቀመጠ ነው። በሚል አሁንም የተከራከር ናቸው ናቸው። ይህም ቤተክርስቲያን ሲሰራ በህንፃውም ያው ባለን በደሞዝ አቅማችን ባለን አቅም አስተዋጽኦ አድርገናል። አሁንም እያደረግን ነው እና በጣም የሚያስደስት ነው። ሃይማኖት ማለት የሰላም በር ማለት ነው። ስለዚህ በዛ እኔ በጣም ደስ የሚለኝ ነው ይሰማኝ ደስታ ይሰማኛል። በርካታ ሽማግሌዎች የሚፈሩ የሀገር ሽማግሌዎች የነበሩበት ዘመን ስለሆነ ይሄ ቤተክርስቲያን እንዳለ አቅጣጫ በጣም ሰፊ የሆነ ይዞታ ነው ያለው። ያንን ይዞታ ተስማምተው በእርግማን አጽንተው የነካ ቢኖር ደግሞ ረግመው ቦታው አጽንተውታል። እርግማን በተለይ በጉራጌ ማህበረሰብ በጣም ይፈራል። ለዚያም በጣም ክብር አለው። ማህበረሰቡና የሽማግሌዎች ረግመዋል ከተባለ ያንን የሚተላለፍ የለምና ቦታውን አቅጣጫውን ራሱ በሰሜን፣ በምዕራብ፣ በምስራቅ አዋሳኙን ነግረው፣ ስለዚህ ከዚህ በመለስ የቤተ ክርስቲያን ነው፣ ስለዚህ ከዚህ አልፎ የመጣ ቢኖር ብለው ርግማላን እንደ ባህሉ፣ ይሄ የጽድጉቶ እንግዲህ አያበቅልም አይደል እንደ ባህር ዛፍ አያበቅልም፣ እና እንደዛ ይሁን ዘር አይኖረው የሚሉትን ርግማኖቹ ከበድ ያሉ ናቸው። ጥቁር ውሻ ይውለድ የሚል አይነት ርግማን ያለበት ነው። እና በጣም በርግማን አጽንተው ቦታውን አስከብረውት ኖረዋል። በተለይ በዛ ጊዜ ያው የንጉሰ ነገስቱ ዘመንም ለቤተ ክርስቲያን ያደላ ዘመን ስለሆነ ይዞታውም ሳይደፈር ሳይነካም ተከብሮ ቆይቷል። በደርግ ዘመነ መንግስት እንግዲህ የቤተክርስቲያን በዋናነት የገጠመው ፈተና ይዞታን የመቀራመት ዛን ጊዜ እንግዲህ መሬት ለአራሹ የታወጀበት ዘመን ስለነበረ በዚያ ዘመን መሬቱን የማከፋፈል ጥንትም ደግሞ መሬት መሬታችን ለቤተክርስቲያን ሰጥተናል ያሉ ሰዎች መልሶ ደግሞ መሬት ለመያዝ የመሞከር መንግስትም ደግሞ የሚያሰፍራቸው ደግሞ አንዳንድ ሰዎች ቦታ የሚሰጣቸው ሰዎች እዚህ ላይ ቦታ የመያዝ ነገር በዚያ ነበር። ግን ያ ጸንቶ የቆየ ግን አይደለም። በተለይ በኢህአዴግ ዘመነ መንግስት የደርግ ስርዓት ሲወድቅ ያ ዘመን ሲያልፍ እንደገና የቤተክርስቲያኑ ይዞታ እንዲጸና ሽማግሌዎች ተሰብስበው ጥንት አባቶቻችን ለቤተክርስቲያን የወሰኑት ድንበር እስከየት ነበር የሚለው ነገር የአገር የተውጣጡ የአገር ሽማግሌዎች ዞረው ቦታውን ካዩ በኋላ የቀደሙ እርግማን እንደነበረ ይጽና፣ ይሄ መሬት አይነካ ብለው ቦታውን አጽንተውታል። የቤተ ክርስቲያን ከተቋቋመ ጊዜ ጀምሮ ብዙ ዲያቆናት፣ ብዙ ቄሶች አፍርተዋል። አሁንም ቀሲ ቀሲስ ጸጋ እዚሁ ተወልዶ እዚሁ ተምሮ ነው። እንደሱ አይነትም ልጆች ብዙ አሉ። ስለዚህ ይሄ ቀላል ጸጋ አይደለም። እግዚአብሔር የበለጠ ያስፋልን ከማለት ውጭ ምንም ምለው ነገር የለም። የቀድሞውን ታሪክ የምትመሰክረዋ ቤተ ክርስቲያን ከነ ታሪኳ በቀኝ በኩል ስትገኝ በግራ በኩል ደግሞ የአባቶቻቸው ልጆች አሻራ ብዙዎች ያለመጣበብ የቅዳሴውን አገልግሎት የሚሳተፉበት አዲስ ህንፃ ቤተ ክርስቲያን ተሰርቷል። ይህ እንደ ብርንቃኝ ዘንድ ምክንያት የሆነን ትንሳኤ አብያተ ክርስቲያናት አትዘቻ የተሰኘው የአንድነት ማኅበር ያሰናዳው መንፈሳዊ ጉዞ ነበርና ይበል ብለናል። እንደው ይሄ የአንድነት ማህበር አመሰራረቱ ልክ የሰንበት ትምህርት ቤቶች ይዘት ያለው ምክንያቱም በእኛ ሀገረ ስብከት በተለይ በዚህ በጉራጌ ሀገረ ስብከት በየ አጥቢያው እዚህ በተለይ አገር ቤት በሰንበት ትምህርት ቤት ያገለግሉ የነበሩ ልጆች በስራ ምክንያት ወደ አዲስ አበባ ወደ ሌላም ከተማ ሊሆን ይችላል። በሚሄዱበት ጊዜ በየሰንበቱ ሰንበቱ የመሰብሰብ ነገር አለ። መነሻቸው ሰንበት ትምህርት ቤት ስለሆነ አብዛኞቹ እዚህም ሆነው ደግሞ ሰንበት ትምህርት ቤት መግባት ያልቻሉ በሰንበት እየተሰበሰቡ እየዘመሩ እየተማሩ ኮርስም እየተሰጣቸው በቤተ ክርስቲያን ስር የመሆን ዝንባሌው አለ እና በደብራቸው ስር ሆነው በአመት አንድ ጊዜ የደብራቸው ታቦት በሚከበርበት ጊዜ መጥተው እያከበሩ አስራታቸውን እየሰጡ፣ የአገልግሎት ክፍተት ካለ ደግሞ ያንን የአገልግሎት ክፍተት እየሸፈኑ፣ የካህናት እጥረት ካለ ደግሞ ካህናት እንዲቀጠሩ አገልግሎቱ የተሻለ እንዲሆን የማድረግ እንደው ባህል እስኪሆን ድረስ በሁሉም አጥቢያዎች ያለ እንዲህ አይነት ማህበር አለ። በአጥቢያው ስር ነው እንግዲህ የአጥቢያው ልጅ አዲስ አበባም ሲሄድ ሌላም ከተማ ሲሄድ በጋራ ይሰበሰባል። አጥቢያውን መሰረት አድርጎ የተወለደበትን አካባቢና ታቦት መሰረት አድርጎ ነው የሚሰበሰበው። ከዚ እነዚህ ስብስቦች በጣም የተበታተኑ ስለሆኑ በጋራ መስራት ከፍ ያለ ስራ መስራት ይቻል ዘንድ ለምን የጋራ ወረዳ አቀፍ የሆነ አንድነት አይኖርም በሚል ነው አንድነት በተለይ ትንሣኤ ቤተክርስቲያን አዘሻ የሚል የአጥቢያዎች አንድነት በአዲስ አበባ ደረጃ የተመሰረተው ማለት ነው። እንደዚህ አይነት አንድነቶች በእዣ ወረዳም፣ በሙሁር አክሊል ወረዳም በኖሬነር ወረዳም በጉመርም በጌታም ወረዳ እንደዚህ አይነት አንድነቶች አሉ። ከተመሰረተበት ጊዜ ጀምሮ አብነት ትምህርት ቤቶች እንዲስፋፉ በማድረግ አብያተ ክርስቲያናት አገልግሎታቸው የተሻለ እንዲሆን በማድረግ በመደገፍ እንደዚህ አይነት ታላላቅ ጉባኤዎች እንዲዘጋጁ አድርጎ ደግሞ ሕዝቡ እንዲማር በማድረግ ረገድ ትልቅ ስራ የሰራ ማህበር ነው። እንግዲህ የዘንድሮም እንግዲህ ለዘጠነኛ ጊዜ የተደረገ ጉዞ ነው። ይሄ ጉዞ ለዘጠነኛ ጊዜ ነው ዘንድሮም ያደረግ ነው። እንግዲህ ከተነሳንበት ጊዜ ጀምሮ እስካሁን ባለው ስናይ እለት እለት ለውጥ እየመጣ ምእመናንም በየጊዜው በህይወታቸው እየተቀየሩ፣ እንግዲህ ምናልባት ጠዋት አይታችሁት ከሆነ እዚህ አጥቢያ የነበሩ በርካታ ምእመናን ሲቆርቡ፣ በርካታ እንግዲህ እናቶች አባቶች በሰልፍ ለረጅም ሰዓት። እንግዲህ ብዙ ቦታ የተለመደው ህጻናት ነው ሲቆርቡ የሚታየው፣ እዚህ ግን አባቶች እናቶች ሰልፍ ይዘው ለረጅም ሰዓት ሲቆርቡ አይታችኋል እና። እለት እለት ለውጥ እየመጣ ምእመናኑም ንስሐ እየገቡ እየቆረቡ በጣም ጥሩ የሚባል ለውጥ እየታየ ይገኛል። በፊት በፊት በተለይ በፕሮቴስታንቱ የመሳብ የመወሰድ ከእውቀት ማነስ የተነሳ አንዳንድ ወደዚያ የመሄድ ነገሮች ነበሩ። አሁን ላይ ግን ስናይ የሚመጣ እንጂ የሚሄድ ብዙም የለም። አሁን ሰዓት ላይ እና የሚሄደው ቆሟል እስኪባል ድረስ ከዚያ ሌሎች እንደውም ባለማወቅ የሄዱት እየተመለሱ ይገኛሉ። እና ይሄ ስራ እንደ ትንሣኤ ያ ቤተክርስቲያና ዝቻ ያሉ አንድነቶች፣ በየአጥቢያውም የተቋቋሙ አንድነቶች በሰሩት ስራ እዚህም ያለው ሰንበት ትምህርት ቤት በተለይ በአጥቢያ ደረጃ ያሉ ሰንበት ትምህርት ቤቶች፣ ካህናት፣ እንደዚሁም ደግሞ የሰበካ ጉባኤ አባላት በሰሯቸው ስራዎች የመጣ እንጂ ዝም ብሎ የመጣ አይደለም። ለምና ትንሳኤም ትልቅ አስተዋጽኦ በተለይ ምእመናን ወንጌል እንዲማሩ እና በህይወታቸው ለውጥ እንዲያመጡ ከማድረግ አንጻር ትልቅ ስራ እየሰራ ማህበር ነው ማለት ይቻላል። ወደፊትም ደግሞ ብዙ እንጠብቃለን። አንድነቱ አሁን በጣም እየሰረጸ ሰው በጋራ መስራትን እየወደደ ሲመጣ ደግሞ በጉባኤ ብቻም ሳይሆን ትልልቅ ቤተክርስቲያን በዘላቂነት የሚጠቅሙ ስራዎችም ላይ የበለጠ ስራ እንሰራለን ብለን ተስፋ እናደርጋለን። ወደፊት የተሻለ እንደምንሰራ ነው ተስፋ የምናደርገው። ትንሳኤም የተሻለ እንደሚሰራ ተስፋ እናደርጋለን። አሁን ባለውም ደረጃ ቢሆን በጣም ጥሩ ስራ እየሰራ ያለ አንድነት ነው ማለት ይቻላል። ይሄ አንድነት ስላለ ነው እንግዲህ ይሄ ጉባኤ የተመሰረተው እንግዲህ አንድነት ባለበት ሁልጊዜም ጉልበት ይኖራል። አሁን እንግዲህ እኛ ጉልበት የምንለው መንፈሳዊ ኃይል፣ መንፈሳዊ ጉልበት ለማግኘት የመንፈሳዊያን ስብስብ በጣም አስፈላጊ ነው። እንግዲህ የተሰበሰብ ነው። ለሌላ አላማ አይደለም። አንድ ሆነን የምንሰራው ለቤተ ክርስቲያን አገልግሎት ነው። የቤተ ክርስቲያን አገልግሎት የተሻለ እንዲሆን፣ እንደዚሁም ደግሞ ገዳማት እንዲስፋፉ፣ የአብነት ትምህርቶች እንዲስፋፉ ነው ስራ እየተሰራ ያለው እና በጋራ መስራት እጅግ በጣም አስፈላጊ ነው። በአንድነት መስራት እጅግ በጣም አስፈላጊ ነው። ተነጣጥሎ መስራት ይቻላል። በተናጥልም ደግሞ ተሰርቶ ጥሩ ጥሩ ስራዎች የተሰሩ አሉ። በአጥቢያ ደረጃ ምእመናን በግላቸው በአጥቢያቸው ደረጃ ለምን ስራ አንሰራም ብለው ጥሩ ጥሩ ስራ የሰሩ አጥቢያዎች አሉ። እዚህም ደብረ ገነትም ላይ ይባል፣ በተለይ በልማት የሚጠቅሙ ስራዎች ይሰራሉ። ይሄ ህንፃ ቤተክርስቲያን ተሰርቷል። በዚያ በኩል የተሰራው እንግዳ ማረፊያውም ሌላውም ሌላውም፣ በተለይ እዚህ አጥቢያ ላይ የሚሰራው ልማት በሌሎች አድባራቶች በተመሳሳይ ሁኔታ እየተሰራ የሚገኝ ነው እና በአጥቢያ ደረጃ የሚሰሩ ስራዎች ቀላል ናቸው እያልኩኝ አይደለም ግን ደግሞ ወደ አንድነት ሲመጣ በህብረት ሲሰራ ግን የተሻለ መስራት ይቻላል። የተሻለ ውጤታማ መሆን ይቻላል። ደግሞ ከፍ ያለም ነገር ማሰብ ይቻላልና በተለይ አንድነት ላይ በጣም መስራት ያስፈልጋል እና ትንሣኤ ቤተክርስቲያናትም የነዚህ የአጥቢያዎችን አንድነት ይዞ የበለጠ ስራ መስራት ይጠበቅበታል። በዚያው ልክ ነው አሁንም አቅዶ እየሰራ ያለውና የበለጠ ከሱ እንደሚጠበቅ መረዳት፣ ሁላችንም ደግሞ ይህንን አንድነት መደገፍ በተናጠል ከምንሰራው ስራ ይልቅ በጋራ የምንሰራው ስራ የበለጠ ውጤታማ የሚያደርግንና ቤተ ክርስቲያንን የሚጠቅም እንደሆነ በመረዳት በጋራ መስራትን ባህል ማድረግ በአንድነት መስራት የተሻለ ውጤት እንደሚያመጣ ማመን ያስፈልጋል። እንዲህ ከሆነ የተሻለ ነገር ለቤተ ክርስቲያናችን መስራት እንችላለን። እንግዲህ አሁን ይህ ስናስብ፣ በቃ እንደ አንድ ቸሐ ወረዳ ቤተ ክህነት ማሰብ አለብንም እያልን አይደለም። ሁሉም ቦታ ለምሳሌ በአጥቢያ ብቻ የሰራ የነበረው ወረዳ አቀፍ ስራ መስራት የሚችል ከሆነ በሌላም ወረዳ ያለው ወረዳዎች ደግሞ የበለጠ ደግሞ ወደ ሀገረ ስብከታዊ አንድነት ደግሞ የሚሄዱ ከሆነ የሀገረ ስብከት አንድነቶች ደግሞ የቤተክርስቲያን አጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድነትን ይፈጥራሉ እና ድምሩ ቤተክርስቲያንን የሚጠቀም ነው የሚሆን። መቼም ሁሉም ቦታ ላይ አንድ ሰው ሊሰራ አይችልም ወይም አንድ ማህበርም ሁሉም ቦታ ላይ ስራ ሊሰራ አይችልም። ግን ሁሉ ቦታ ተመሳሳይ ስራ ከተሰራ ግን ድምሩ ውጤቱ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን የሚጠቅም ይሆናል ማለት ነው። አሁን እንደ ጉራጌ ሀገረ ስብከት የወረዳዎች አንድነት ብቻ አይደለም ያለው፣ አጠቃላይ ደግሞ ወረዳዎችን ያቀፈ ደግሞ በአዲስ አበባ ደረጃ ያለ የጉራጌ ሀገረ ስብከት የሰንበት ትምህርት ቤቶችና የማህበራት አንድነት ደግሞ የሚባል አለ። ይሄ ሁሉም በተለይ በጉራጌ ሀገረ ስብከት ስር ባሉ ወረዳዎች የሚሰሩ አንድነቶችን ያቀፈ ነው ማለት ነው። ስለዚህ ያ እንደ አጠቃላይ እንደ ጉራጌ ሀገረ ስብከት ይሰራል። ሌሎች አህጉረ ስብከቶችም እንደዚሁ ያግዛል። በሁሉም አህጉረ ስብከት ተመሳሳይ ስራ ቢሰራ ማለት ሲደመር የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ተጠቃሚ ትሆናለች ማለት ነው እና የምንሰራው ስራ ከደብር የዘለለ ከወረዳም ከፍ ያለ ከሀገረ ስብከቱም ከፍ ብሎ በሀገር ደረጃ ከፍ ሲልም ደግሞ እንደ ዓለም ምክንያቱም ቤተክርስቲያን አንዲት ስለሆነች ቤተክርስቲያን እንዲካፍለን ያው የአገልግሎት ቦታችን ሊሆን ይችላል እንጂ የተወሰነው ቤተክርስቲያን አንዲት ናት። እና ለሁሉ ቤተክርስቲያን በኩል ማሰብ ሁሉ ቤተክርስቲያን የኔ ነው ብሎ ማሰብ እጅግ ያስፈልጋል። የትንሣኤ ቤተክርስቲያናት አንድነት መርሆ ይሄ ነው። የሀገር ስብከቱም አንድነት በዚሁ አግባብ ነው፣ እንደ ሀገር ስብከት ይሰራል። ከፍ ሲል ደግሞ እንደ አጠቃላይ እንደ ኢትዮጵያ ቤተክርስቲያን የሚሰራ አንድነት ነውና በአንድነት ሰርተን ከቤተ ክርስቲያናችን የሚጠበቅብን ቤተ ክርስቲያን ከኛ የምጠበቀውን አገልግሎት ልንፈጽም ይገባል። ዘመኑ ብዙ ፈተና ያለበት ዘመን ነው። በዚህ ፈተና በበዛበት ዘመን ቤተ ክርስቲያን እንደ አጥቢያ ኮከብ አብርታ ከትውልድ ወደ ትውልድ እንድትሸጋገር ከኛ ብዙ አገልግሎት ይጠበቃልና በደብር ሳንወሰን በወረዳም ሳንወሰን እንደ አጠቃላይ እንደ ቤተ ክርስቲያን እንደ አንዲት ቤተ ክርስቲያን አስበን መስራት ይጠበቅብናል ማለት እወዳለሁ።